ብቸኝነት ድል ነሰ ሊያገኝ ነው መቋጫው። ጣጣትሽን ያየሁት ጓጉቻለሁ፣ ባልሽ ልሆን ታገብኛለሽ? የብሩክና ሃይሚ አድናቂዎች እንኳን ደሳላችሁ! እጅግ በሚያስደስት መልኩ ዛሬ ብቅ ብለዋል። ለቁም ነገርም መንገድ የጀመሩ ይመስላል። ደስ ይላል። ከዚህ ጉዳይ ጋር ተያይዞ ሁለት አበይት ነጥብ ደግሞ ወዲያውኑ ተሰምቷል። ይኸውም ከሃይሚ አባት ከሆኑት በብዙ ምክራቸው በብዙ ተክሳጻቸው የምናቃቸው ጋሽዬ አንድ ወሳኝ ነጥብን መልእክትን አስተላልፏል። በሌላ በኩል ደግሞ የሃይሚ አፍቃሪ የነበረው በብዙ ሁኔታ ሲሰቃይ የነበረው እንዲሁም ስሟን እስከ ማስነቀስ ደረቱ ላይ ደረሰው ግለሰብም ወሳኝ ነጥብን አስተላልፏል። ሁሉንም በዝርዝር ይዘን መተናል። በተለይ ደግሞ ብሩክና ሀይሚ ደስታ በኋላ የተሰሙትን አበይት ነጥቦች የትም ያልተደመጡትን ነው ይዘን የመጣ ነው። ሰላም ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ብሩክና ሀይሚ በተጣሉ ቁጥር በተጨቃጨቁ ቁጥር ስትከፉ የነበራችሁ ፍቅርን እምትናፍቁ ብሩክና ሀይሚ ተዉ፣ ፍቅር ይሻላችኋል፣ እናንተን ለቁም ነገር ማየት ነው የምንፈልገው እያላችሁ በጥሩ ነገር ስትመክሯቸው ደስታቸውን ለማየት ስትጓ ጉ የነበራችሁ እናንተ ምርጥ ኦዲየንሶች በያላችሁበት ፈጣሪ አምላክ ጤናችሁን ይስጣችሁ። በሰው ደስታ የምትደሰቱ እንደሆናችሁ በእናንተ ደግሞ የሚያስደስት ነገር ፈጣሪ አምላክ ይስጣችሁ። በተለይ የብሩክና ሀይሚ አድናቂዎች ፍቅር፣ ሰላም የምትወዱ ቪዲዮ ላይክ በማድረግ ጀምሩ። ዛሬ የደስታ ቀን ነው። እንዲሁም ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን፣ ቤተሰብ ይሁኑኝ። ቀጥታ ይዤ ወደመጣሁት ዝርዝር መረጃ አመራለሁ። እንግዲህ ብሩክና ሀይሚ ዛሬ በተለየ መልኩ ነው የመጡት። ቪዲዮ ርዝማኔ ራሱ አንድ ሰዓት ከምናምን የተለቀቀው በጣም የሚያስደስት ነው። ብዙዎች በጉጉት የጠበቁትን ነገር ነው። ዛሬ የተመለከት ነው። ለሀይሚ ቀለበት ተደርጎላታል። ታዲያ ያ ቀለበትም በውድ ዋጋ የተገዛ ወርቅ እንደሆነ መረጃው አብሮ ተሰምቷል። ብሩክ ከዛ በኋላም በመቀጠል ለአንገቷን በጣም በብዙ ብር የተተመነ ወርቅን በክብር አድርጎላታል። እስካሁን ላስከፋዎች ነገሮች ሁሉ ይቅርታ እኔ እናንቸው ወደፊት አብረን እንቀጥላለን በማለት እንግዲህ በቪዲዮ የተመለከታችሁትን ነገር ያው ብዙ ሰም ታችሁታል ብዬ አስባለሁ። ብቻ በጥሩ ነገር እየገለጻ ጥሩ ነገር ሲያሳየን ነበረ። እንግዲህ ብሩክና ሀይሚ አንድ ምዕራፍን ሀ ብለው የጀመሩም ይመስላል። ቀጣይ እንግዲህ ወደ ሽምግልና ምስቴፕ እየሄዱም ይመስላል። በጣም በጣም የሚያስደስት ነው። ኮመንቶቹ ሁሉ በፍቅር ተሞልተዋል፣ በደስታም ተሞልተዋል። ታዲያ ከዚህ ጉዳይ ጋር በተያያዘ ደግሞ ለየት ያለ ሁለት ነጥብ ሁለት ወሬ ነው ይዤላችሁ የመጣሁት። አንደኛው ጉዳይ የሀይሚ አፍቃሪ ነኝ ያለው ግለሰብ ምንት የሚባለው የእሷን ስም ደረቱ ላይ እስከመነቀስ ደርሶ የነበረ ወንድማችን አሁን እንግዲህ በሁኔታው በጣም ተደናግጧል። ብሩክ ወስኖም ለሀይሚን በዚህን ያህል ፍጥነት ቀለበት አድርጎ ወደ ቁም ነገር ይሄዳል ብሎም አላሰበም። ስለዚህ ጥሩ ነገር ሁሉ ከእንግዲህ ለነሱ ብመኝ ይሻላል። ደስታቸው ደስታዬ ነው። በቃ ከዚህ በኋላ ሁሉ ነገር እኔ ማረጋገዋለሁ ነው ያለው። ታዲያ ይህ ወንድማችን በፊት በጣም አፍቃሪ ሆኖ ብሩክ ለሀይሚ አይገባም እኔ እኔ ለእሷ የምገባው እኔ እኔ ለእሷ ተንከባካብ እያለ ብዙ ነገር ነው ሲናገር የነበረው። ከዛ ባለፈ ስሟን ተነቀሰ። ከዛ በመቀጠል በስሟ ፖስተር በፎቶ ፖስተር ፖስተር እያሰራ ልብስ ሁሉ እያሰራ በየመንገዱ ሁሉ ይሄ የሀይሚ አፍቃሪ ነኝ በማለት ጭምር ብዙ መልእክትን ሲያስተላልፍ ነበር። ዛሌ ላይ ግን ያው የሀይሚን የብሩክን ሁኔታ በማየት በተለይ ወደ ቁም ነገር መዳረሳቸውንም ምክንያት በማድረግ ባለው ነገር ትንሽ ቢደነግጥም ከእንግዲህ በቃ የነሱ ደስታ ቁም ነገር እያያዘ ይመስላል የጣፈጠ ያደርግላቸው አይነት ነገር ብሎ ሁሉ ጥሩ መኞቱን ተመኝቷል ተብሎ ነው መረጃው የተሰማው ማለት ነው። በሌላ በኩል ደግሞ በብዙ ቁጣቸው በብዙ የአባትነት ምክራቸው እምናቃቸው የሀይሚም የአብርሽም አባት የሆኑት ጋሽዬ ወሳኝ ነጥብ ብሩክን ተናግረውታል ማለት ነው። እሳቸው ደግሞ ያሉት ምንድነው፣ ድሮም ቢሆን በክብር ልጄን አውጥቼ ከጄ የሰጠሁት ወደ አዲስ አበባ እንድትሄድ የፈቀድኩት በብሩክ ምክንያት ነበር። ብሩክ እንደሚጠብቃት፣ ብሩክ እጅግ ጨዋ ልጅ እንደሆነ እኔ በፊቱንም አቅ ነበር። ዛሬ ቀለበት ማድረጉ ደግሞ አስደስቶኛል። ብሩክና ሀይሚ በተጣሉ ቁጥር እኔ ምንም አልሰጋም ነበር ብሩክ ወዴትም እንደማይሄድ እኔ አምንበታለሁኝ። ብሩክ በጣም እምወደው በጣም እማ ከብረው በጸባዩም እጅግ የሚወደድ ጸባይ ያለው ሃይማኖተኛም ልጅ ነው። እኔ ብሩኬን እምነዋለው እተማመንበታለው። ዛሬ ደግሞ ያሳየኝ የደስታ ማዕረግ ነው በማለት ነው ጋሽዬ ደስታቸውን የገለጹት። በእርግጥ ይህ ንግግራቸው እውነት ነው ሲደርሰኝም እውነት እንደሆነ ተረድቼዋለሁ። ምክንያቱም ከዚህ በፊት በነበሩ ቪዲዮዎች ልብ ብላችሁ ሰምታችሁ ከሆነ ጋሽዬ ያሉት አንድ ወሳኝ ነጥብ ነበረ፣ ብሩክን በተመለከተ እኔ ልጄን አምኜ ሴት ልጄን አዲስ አበባ እንድትሄድ አልፈቅድም ነበር ከቡታጅራ ከኔ ተለይታ ምንም ሳታገባ ምንም ብቻዋን ብቻን አለቃትም ነበር። ነገር ግን አምኜ የለቀኩት አንድም በብሩክ ነው። ብሩክ በጣም ይንከባከባታል። ብሩክ በጣም ያከብራታል። ብሩክ ሁሌ የእሷ ጠባቂ ነው። እኔም ደግሞ በጸባዩ እወደዋለሁ። ብሩክን ምንም አትሙብኝ እያሉ ራሱ ደጋግመው ከዚህ በፊት ይናገሩ ነበር። በተለይ ሀይሚና ብሩኬ ሲጣሉ ስለ ብሩክ መጥፎ ስም ሲሰማ ራሱ የሚገርማችሁ ነገር ጋሽዬ አንድም ቀን ስለ ብሩክ መጥፎ መናገር አይፈልጉም ነበር። ብሩክ እኔ በጨዋነቱ አውቀዋለሁ። በመካከላቸው እየገቡ ብዙ ፍትፈታ የሚፈተፍቱ ብዙ ችግር የሚያመጡ ሰው ሰዎች እንዳሉ አውቃለሁ። እኔ ግን ለልጄ ሀይሚ የምመኝላት ብሩኬን ነው። ብሩኬ እጅግ ጨዋ ልጅ ነው፣ ይህንን እኔ እመሰክራለሁ ብለው ነው ደጋግመው ሲናገሩ የነበረው። ዛሬም የመሰከሩት ይህንን ነው። በደስታዋ ቀን እሳቸውም እንደተደሰቱ ልጄ አንድ መስመር እያያዘች ይመስላል፣ ፈጣሪ አምላክ መጨረሻውን ያሳምርልኝ፣ የሀይምዬን ደስታም ለማየት ያብቃኝ በማለት ነው እንግዲህ አባቷ ጋሽዬ በደስታ ሆነው መልእክታቸው ካሉበት የተሰማው ማለት ነው። በዛም በዚህም በኩል ያሉት ነገሮች የእውነት ደስ ደስ የሚሉ ናቸው። እየተሰሙ የሚገ በሌላ በኩል ደግሞ እንግዲህ የብሩኬ እናት የሆኑት እሙሽዬም ገና አሁን መረጃው በፍጥነት አልሰሙም። ነገር ግን በሁኔታው እሳቸው ሁሉ እንደተደሰቱ ቀደም ተብሎ መረጃው ሲሰማ ነበር ማለት ነው። የሚገርማችሁ ነገር ጋሽዬ አስቀድመው ነው ብሩክን ከትልቅ ነገር ላይ የሚያስቡት የነበረው። በቃ እሳቸው ምንም አይነት ጥርጥር የላቸውም። ብሩክና ሀይሚ ተጣሉ በተባለ ቁጥር ብዙ ኦዲየንስ ሲበጠበጥ፣ የቅርብ ጓደኞቻቸው ሁሉ አሁንማ የመጨረሻ ነው መለያቸው ነው እያሉ ሁሉ እማይሆን ነገር ሲያሟርቱ፣ ጋሽዬ አንድም አልሰጋም በብሩክ አንድ ወንድም አልጠራጠርም። እኔ ብሩክም ሀይሚም ለእኔ እኩል ናቸው እያሉ ሲመሰክሩለት የነበረ ልጅ ነው። አስቡ እንግዲህ ቤተሰብ የወደደውን ሰው ቤተሰብ የሚያከብረውን ሰው ደግሞ ማግባት ማለት ምን ያህል ደስታ ሊፈጥር እንደሚችል ሀይሚ እውነት ትልቅ እድለኛ ሰው ነች። እና ያልኩት በአንድ ወሳኝ ነገር ነው። ምክንያቱም ምንድን ነው ሀይሚ በጣም የምትወደው አባት አላት። ጋሽዬ በብዙ ቁጣ ትፈራለች። ጋሽዬ ሲመክሯትም እንደምክሩ በጣም በትልቅ ሁኔታ ነው የአባቷ የጋሽዬ ምክር የምትሰማው። ስለዚህ አባቷ የገዛ አባቷ የምትወደው የምታከብረው ሰው እንግዲህ የሚወዱትን ሰው ማግባት ማለት በጣም ትልቅ ነገር ነው። አንዳንዴ ከዚህ በፊት ጥርጣሪዎች ይገባት ነበረ ቀለበት ባለማድረጉ ይሁን አንዳንዴ ብቻ በሆኑ በሆኑ ጉዳዮች ሲጣሉ ቶሎ ይከፋትና በቃ እኔ እናንተ የምንቀጥልም አይመስለኝም እያለች ነበር ትፈራ የነበረው። ዛሬ ግን እነዛ ሁሉ ቀርተው አባቷ የሚወዱት አባቷ የሚያከብሩትን ብሩኬን በፍቅር በትልቅ ነገር እንግዲህ አንድ ወደ መሆን እየመጡ ይመስላል። ታዲያ ይህም ነገር ነው አስለቅሷት ብዙ ነገር ስትናገር የነበረው በሁኔታው በጣም እንደተደናገጠችም ጭምር ሰዎቿ ሁሉ ሲናገሩ ነበር። ሀይሚ በፍጹም እንደዚህ አልጠበቀችም። ለቁም ነገርም እንደዚህ እንበቃለን ብላም አላሰበችም ነበር። ብሩክ ግን እነዛን ሁሉ ነገሮች በማመዛዘን ያሉትን ነገሮችን በማየት ለእሷም ትልቅ ቦታና ክብር በመስጠት ይሄን ሰርፕራይዝ ሲያደርጋት ማመን ሁሉ አቅቷታል። የደስታ ለቅሶ ነበር ስታለቅስ የነበረው በማለት ጭምር የቅርብ ሰዎቿ ስለ ሁኔታው ሲያስረዱ ነበር ማለት ነው። የእውነት እጅግ እጅግ የሚያስደስት ነገር ነው። እንግዲህ ያው ጅማሬው እንዳማረ ሁሉ ፍጻሜው እንዲያምር የእውነት ከልብ እንመኛለን። በተለይ ኦ ንሶቻቸውን ፍቅር ፈጣሪ አምላክ የኦዲንሶቻቸውን ጸሎት ፈጣሪ አምላክ ሰምቶ የእነዚህን ልጆች ከዳር አድርሶልን እንግዲህ ሰርጋቸውን በቀጣይ ለማየት ያብቃል ለማለት ነው እንፈልገው። የእውነት እንደነዚህ አይነት ኦዲንስ ከየትም አይገኝም። የብሩክና ሄሚ ኦዲንሶች በጣም ነው የሚለዩት። ሲጣሉ በአንድ የሚከፉ ሙዳቸው ሁሉ የሚሰረቅ ነው። ታዲያ እኔ የኦዲንሶቻቸው ጸሎት ነው ለዚህ ያበቃቸው ብዬ አስባለሁ። ፈጣሪ አምላክ እንግዲህ በጥሩ ነገር ወደፊትም እንዲባርካቸው የእውነት ከልብ እመኛለሁኝ። ለዛሬ ይዤ የመጣሁት ቪዲዮ ጠቅለል ባለመልኩ ይህን ነበር። በሌሎች ጉዳዮቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።